በሁለት 2 ሚሊየን የተሰራው ጎጆ አሁን ላይ በጣም አነጋጋሪ ጉዳይ ሆኗል። ይህንን ጉዳይ በስፋት ይዘንላችኋል። በመውጫ ፈተና ውጤት ሳቢያ ዘጠና የግል ከፍተኛ የትምህርት ተቋማት ስለመዘጋታቸውም የምንነግራችሁ ይሆናል። ረፈድ ብሎ መተኛት አእምሮን ያደነዝዛል የሚል ጥናት ወጥቷል። ይህንንም የምንነግራችሁ ይሆናል። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛል።

በሁለት ሚሊዮን ብር የተገነባው የብልጽግና ፓርቲ መወያያ ጎጆ ተመርቋል። በጌዲኦ ዞን ራጴ ወረዳ በአንድ ጀንበር 20 የብልጽግና ህብረትና 100 የብልጽግና ቤተሰብ መወያያ ጎጆ በሁለት ሚሊዮን ብር ወጪ ተገንብቶ ተመርቋል። በወረዳው በ17ቱም ቀበሌ መዋቅር የብልጽግና ህብረትና የቤተሰብ መወያያ ጎጆ የተመረቀ መሆኑ ተነግሯል። የብልጽግና ፓርቲ አባላት የልማትን የመልካም አስ የመስተዳደር ጉዳዮችን የብልጽግና ፓርቲ አጀንዳዎችንና ህብረታቸውንም ይበልጥ የሚያጠናክሩበት እንደሆነም ተመላክቷል። ጎጆ ሁለት ሚሊየን ብር ይፈጃሉ የሚለው አነጋጋሪ ሆኗል ሲል አዩ ዘሀበሻ ዘግቧል።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 2017 ዓ.ም በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት ዘጠና ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75 በመቶና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ ከገለጸ በኋላ እስካሁን ምን የተወሰደ እርምጃ አለ ተብሎ ከጋዜጠኞች ለቀረበላቸው ጥያቄ ይህ መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የተወሰዱ ተቋማት አሉ። ረፈድ ብሎ መተኛት አእምሮን ያደነዝዛል የሚል አንድ ጥናት ወጥቷል በ24,000 ሰዎች ላይ በተደረገ የ10 ዓመት ጥናት የተረጋገጠ ነው የሳይንስ ሊቃውንት እንዳረጋገጡት ምሽት ላይ የሚተኙ ሰዎች የግንዛቤ ተግባራቸው በፍጥነት እያሽቆለቆለ ይሄዳል ይህም እንደ ፈጣን ምግብ ማጨስና አልኮል መጠጣት እንዲሁም አልፎ አልፎ የአካል ብቃት እንቅስቃሴ ባሉ የምሽት ልማዶች ይከሰታል